ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃየት ተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳይናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን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 የረገመኝና ከልጅነት ያሳደገኝ ጠንቋይ ተዋርዶ ሞተ! የተውሂዶ አርበኛ መኪያ ከሳዑዲ ክፍል አምስት የማያውቁኝ ሰዎች ሁሉ ድሮም እንደዚህ እመስላቸዋለሁ ስለዚህ አንቺ ተብታባ እያሉ ሲያበሽቁኝ እኔ በውስጤ በጣም ህመም ይሰማኛል ውስጤ ደስታ የለም አንድ ቀን እንዲሁ ቡና እየቀዳሁ እያለ አጠገቤ ያለ ወንድ እያወራ እኔ ልመልስ ስል መንተባተብ ጀመርኩኝ ከዛ ነው ምን አለ ይመስላችሁ እርግማን አለብሽ እንዴ? አለኝ። ወዲያውኑ የአጎቴ እርግማን ትዛለኝ። ያ ምንድነው? ከኔ ውጭ ከወጣሽ ዱዳትሆን የሚለው እርግማኑ ትዛለኝ። በቃ በጣም ፈራሁኝ። ግማሹ ሀሳቤ ለምን አጎቴ ዘንድ ሄደሽ አውፋ ታስቢም ይለቅሻል ይለኛል። ግማሹ ደግሞ ካገኘ አይለቅሽም ይገልሻል ይለኛል። በዚህ መሀል ሶስተኛ ውሳኔ መጣ። ያ ምንድነው? ለምን ወደ ውጭ ዓለም አልሄድም። እዚህ ተብታባ እያሉ መሳደቡ ሲበዛ ሞራሌ ሲወድቅ ወደማላውቀው ቦታ መሄድን መረጥኩኝ። የእኔ ስደት መውደድ አዲስ አይደለም። ስሸሽ ሳመልጥ ነው ያደግኩት። ከዛንም ከዛሬ ስምንት ዓመት በፊት ወደ ሳዑዲ ባገኘሁት ድል አማካኝነት አመራሁኝ። እዛም አመት ከሰራሁኝ በኋላ ማሻአላ ጥሩ ጥሩ የሙስሊም እህቶችን አገኘሁኝ። ወላሂ በአዲስ መልኩ ነው የሰለምኩት። እንደውም በየጊዜው ኡምራ አደርጋለሁ። ቃይዳዎችንም መማር ጀመርኩኝ። በህይወቴ በጣም ለውጥ አመጣው። ጭራሽ በሙስሊም ስር ያሉ ትግሎችን መምራት ሁሉ ጀመርኩኝ። አልሐምዱሊላ። ከዛም አልፎ እኔ የራሴን ቃይዳ ትምህርቶች መስጠት ጀመርኩኝ። በዚህ ሁኔታ ላይ እያለው ነው ስለ ሩቅያ የሰማሁት። ሩቅያ ካለሁበት ሁሉ ችግር ያወጣኛል ብዬ ወሰንኩኝ። እናም እዚሁ ያሉ ያሌሉ ቦታዎች ሄድኩኝ። ሁሉም እንደኔ ልጅ እግር ስለሆኑ ያልተገባ ንክኪ ያለው እና ግን ያስተዋልኩት ከዚህ ፊት የት ሄደች ነበር ሲሉኝ፣ እገሌ ጋር ስላቸው ስለዛ ሰው አንዳችም ጥሩ ነገር አያወሩም። አንዳንዴ በቃ ቢዝነስ ነው ብዬ እስከማስብ ድረስ ይጨንቀኛል። መናገርም እፈራለው። ማን ጋር ነበርሽ ሲሉኝ፣ እገሌ ጋር ስላቸው እሱ ሽርክ ቢድዓ እንዲህ እንዲህ ብለው ከዛ ሰው የባሰ ይሆኑብኛል። ይሄ ሁሉ አለፈ። ለውጥ አለሽ ወይ ለሚሉኝ፣ አዎ፣ ግን ለውጡ በራሴ ጥረት የመጣ ነው። ግን ወራት አሉኝ፣ ሲነሳብኝ ጊዜ አፌ ይተሳሰራል። ማስቀራት የማቆምበትም አጋጣሚ አለኝ። እናላችሁ በዚህ ወቅት ቤተሰቦችን በሙሉ አግኝቼ እናቴንም እረዳ ነበረ። እናቴም አባቴም ስለ ዲን ያላቸው አስተሳሰብ እንዲሰፋ ባደርግም አንቺ ወሃቢይ ነሽ በሚል ብዙም እናቴ አትቀበለኝም። ሽርክ ቦታም ትሄዳለች። ወንድሜን ግን በባህርም ቢሆን እዚህ አመጣሁት። አልሐምዱሊላህ ፋህሙ ደስ ይላል። አሁን እዚህ ጥሩ ኡስታዝ ሆኗል። በዚህ ሁኔታ ላይ ሌሎቹንም ወንድሞችን እረዳለው። ጥሩ ሁኔታ ላይ ነበርኩኝ። እኔ ከሀገር ከወጣሁኝ ኋላ እንደናንተ ባይሆንም ጠንቋዮችን በጣም እዋጋለው፣ ሰውንም አስጠነቅቃለው። ከእለታት በአንዱ ቀን እንዲህ እየታገልኩኝ እያለ እናንተን ጭራሽ አላውቃችሁም ነበር። ስለ እናንተ ብዙ መጥፎ ነገሮችን ሲያወሩ ልጆች ሰማሁኝ። ምንድን ነው ብዬም ጠየቅኩኝ። እንዲህ እንዲህ የሚባሉ ሰዎች መጥተዋል፣ የሰው ፎቶ ይጠይቃሉ፣ ስምም ይጠይቃሉ ሲሉኝ፣ እኔ ሆንኩኝ ቀንደኛ ጠላታችሁ። በዚህ አጋጣሚ ግን በህልሜ በተደጋጋሚ አላህ ቅኑን መንገድ ምራሽ የሚል ሰው ዱዓ አለ። ያ ሰው እኛ ሽማግሌ ኢማም ይመስሉኛል። ይህን ህልም በተደጋጋሚ አየሁኝ። በቃ ለማን ላስፈታ እያልኩኝ ሳለ በድንገት ወደ ቲክቶክ ላይ ሳመራ አንዲት ሴት ስለ እናንተ ስትናገር ሰማሁኝ። እንዴ፣ እንዲህ አይነት ሰው ናቸው እንዴ ወይንስ ሌላ ናቸው? ብዬ ጠየቅኳት። እሷም ደስ በሚል አህላቅ አናገረችኝ። እንደውም ራሴን ጠየኩኝ፣ ምን ሆኜ ነው ሳላጠራ የጠመድኳቸው? በወሬ በወሬ ብዬ ራሴን ወቀስኩኝ። ለምን ብትሉ እዚህ አንዱ ጋር ሩቅ አደረግኩኝ ስትሏቸው አንድ ላይ የሚነሱ ባለጌዎች ያሉበት ሀገር አየው ብለው ብለው በቲክቶክ በፌስቡክ ትንሽ ከጠመዱ የእርግማን ዘመቻ የስድብ ዘመቻ የሚያደርሱ ሰዎች እንዳሉ እያየሁኝ እኔ እንደ ኡስታዝነቴ ቢያንስ ከነርሱ ትንሽ ሀሳቤ የተሻለ ሊሆን ይገ ገባ ነበር ብዬ ራሴን ወቀስኩኝ ተውበትም አድርጌ እናንተ ዘንድ ሐቁን ለማወቅ መጣሁ አልሐምዱሊላህ አደፉ ሲሏችሁ የምትነጹ እናንተን አይቻለሁ ኢልም ወላ አመል አላህ ሰጥቷቸዋል። በደንብ ነው ዲኑን የቀመስኩባችሁ። በተለይ የቻናላችሁን በሙሉ ሳይ እንዲህ ብዬ እራሴን ጠየቅኩኝ። ለምን ግን እንዲህ እንድትጠሉ ፈለጉ? ቢዝነሳቸውን ስላቀዘቀዛችሁባቸው አይደል? እንደው በሀቅ ጠንቋይን ተጋፍጠው በአላህ ቃል ስለታገሉ ሰውን በአላህ ቃል አፍያ ስላደረጉ አይደል ብዬ ተገረምኩኝ። ከዛም በላይ በጣም ያአጀበኝ ሩቅያን በራሳችን እንድናደርግ ስለምታደርጉ በወቅቱ ጠላት እንደበዛባችሁ ገባኝ። የስንቱ ሰው ጉሮሮ ላይ ቆማችሁ ማሻ አላህ። ይህን ይህም ብጌ ሳልጨርስ አንድ የቅርብ ጓደኛ ነበረችኝና አይ ገርምሽን፣ ብዬ ሳማከራት፣ አይ እከሊኩ ፈትዋ ሰጥቶባችኋል አለችኝ። ወዲያውኑ ምን ትዛለኝ መሰላችሁ? ኢንሻ አላህ የዚህ የመጨረሻውን ክፍል ስድስት በቀጣይ ጠብቁን። የአላህ ጥበቃው አይለያችሁ። አሰላሙ አሌይኩም ወራሕመቱላሂ ወበረካቱ። እንኳን ወደ ትክክለኛው የአፍያ ምንድር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይነናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘርፍ ጥረታት በሙሉ ታክሞ የሚድኑበት ነው።